በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ከንባ በቀር ምን አተረፍን? በተለያየ የኑሮ ሁኔታ ሆናችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ወገኖቻችን በሙሉ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 ስለዚህ እንደ ነቢዩ ኤርምያስ ዛሬ እንዲህ እናለቅሳለን። በአባቶቻቸው ዘመን ያደረጉትን በደል ነቢዩ ኤርምያስ የደም እንባ አስለቅሶታል። በዚያ ዘመን በደል ኤርምያስ እየተንሰቀሰቀ የተናገረው አሁን እኛ ለመጻፍ እንኳን ሞራል ያንሰናል። ምክንያቱም ኤርምያስ የዛሬ ሦስት ሺህ ዘመን የተናገረው አሁንም በእኛ ይቷ ኢትዮጵያ እየተደረገ ስለሆነ ነው። ነቢዩ ንባውን እያነባ የተናገረው እኛ እያለቀስን እንመልከተው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 በወንድሞቻቸውም አትተማመኑ። ይሄ ዛሬ ኢትዮጵያ አይሰራም ወይ? ይሄ ዛሬ በኢትዮጵያ ውስጥ ስንቶቹ በወንድሞቻቸው ታረዱ? ስንቶቹስ በጓደኞቻቸው ተከዱ? አገርስ ስንት ጊዜ ደማች? ምን አይነት ፍርጃ ነው? እንዲህ ሰው ከወንድሙ ሊጠነቀቅ ይችላል። ነገር ግን ዛሬ ይህ በኛ እየተከናወን አይደለምን? በምድራችን የለም አይደረግም ብሎ ሊከራከር የሚችል አለ? ይህ ሲ አላስለቀሰ ምን ያስለቅሳል? ኧረ በቃን ወገኖቼ! ኧረ ይብቃን ወገኖቼ! ሁላችን እንተባበር። የደጋጎች አባቶቻችን አምላክ በሰማይትነት ያረፉትን ገዳማውያን አበውን በሃይማኖታቸው ምክንያት የሞቱ የሞት ጽዋ የተጎነጩት ካህናትን